ማለት አብዛኝ እንዲሆቹ እንደምትወዱ እናውቃለን። ኑሩልን ዛሬ ወራ ነው። ነገር ሁላችንም የሚናገረ አይደለም። ያው እንትን በሉ ማለት ይሄ እኔም ራሱ ላያብራራላቸው እፈልጋለሁ። ሁላችንም አይደለም፣ በጣም ጥቂቶች ናቸው። የእናንተን አስተሳሰብ ንጹሕ ከማድረግ አንጻር ነው። እኛም እንወዳቸዋለን። ለሰይጣን ያው ቦታ አለመስጠት ብር አለመክፈት ነው። አትከፍቱ፣ እናውቃለን። ብር ማሰጡ ቦታ ማሰጡ ማለት ነው። እሱ ሀይሚዬም ያው በትንሽ ገና ብዙ ነገሮች ይጠብቃቸዋል ብዙ ነገር ማለት ነው። እና ትላንትና ያወራችውን ያው የሁሉም የኦዲየንሶቿ ጥያቄ ነው ብዬ አስባለሁኝ። ማለት የነሱ ኦዲየንሶች ሆነው በሁለት ቦታ ነበር የተከፋፈሉት የነበረው የእሷ የሚወዷት ሌላ ነው የእሱ የሚወዱት ሌላ ነው ማለት ነው። እና ግን አብዛኛው ማለት ነው የብሩኬ አፍቃሪዎች ሴቶች ናቸው፣ የእሱ አፍቃሪዎች ናቸው እንደዚህ እየበጠበጡት ያሉት ማለት ነው እና በማይገባቸው ማለት ነው እና፣ ያው ወርቁ የእሷ ነው። የእሱ የተገዛችለት አይደለም የልደቷ የተገዛ ሀብል ነው ምናምን እያሉ ነበረ። ቢሆንስ ብታደረግለት የእሷ ማለት የእሱ ማለት ነው አይደለ እንዴ? ትላንትና እኮ እስከ ጥግ ነው የነገረቻቸው። እስከ ጥግ ማለት ነው እና እነኝ ልጆች አይደለም ሰርተው መለወጥ የሚፈልጉ ልጆች ናቸው። አሳይተዋልም ደግሞ ማለት ነው። ውጭ የማያወጡት ብዙ ነገር አለ። እነሱም ብሏል እኮ የማናወጣው ብዙ ነገር አለ። እነዚህ ልጆች የእውነት በጣም በጣም ብዙ ኦዲየንስ ሊወዳቸው ሪስፔክት ሊያረጋቸው የቻለው ማለት ነው። የሚያረጉትን በተግባር ነው የሚያረጉትን ማለት ነው የሚሰሩትንም ትምህርት ሰጪ ነገር ነው። ፕራንክ ራሱ ሲያደረጉ ህዝቡ ምን ያስተምራል ብለው ነው የሚያደርጉት ማለት ነው። እና እንደዚ አይነት ደግሞ ያው ፍቅር ውስጥ ያው ኦብስታክል አይጠፋም። በርም አለመክፈት ነው፣ ቦታም አለመስጠት ነው፣ አለመናደድ ነው። ያው እሱ ይታወቃል። ለማንም ምንም መስሎም አይታየውም። ሪስፔክት የሚያደርግበትን ያክል ያደርጋቸዋል። ግን እንደዚህ አይነት ቦታ አይሰጥም። ራሱን ራሱን ያውቀዋል። ራሱን ኮንትሮል ያደርጋል። ምክንያቱም ሰርቶ መለወጥ የሚፈልግ ልጅ ነው። አስባችሁታል? አንድ አመት ሰራ፣ ሁለት አመት ኦልሞስት ሁለት ዓመት አልሞላቸውም። እንዲህ በመኪና ኮ በሁለት መቶ ብር ወይም በሁለት ሺህ ብር የሚገዛ አይደለም። እና ለይሄ ልጅ በምንም ሊያጠፋ አይፈልግም። በቃ ያሰበበትን ቦታ በስነ ስርዓት በቃ ማድረስ ነው የሚፈልገው። ሶ እንደዚህ አይነት ሰው ማበረታታት ነው ያለብን እንጂ በእነሱ ቅናት የጓደኛችሁን ማድረግ የእናንተ ሊያስደስታችሁ ይችላል፣ ይገባልም ደግሞ ማለት ነው። ነገም ደግሞ እናንተም ታድጋላችሁ። በሱ ምን ትማራላችሁ። በቃ በምንም ጊዜያችሁ አለማጥፋት፣ በምንም ብራችሁ አለማጥፋት፣ ያሰባችሁትን ወዲያውኑ ማድረግ። ብር አስቀመጣችሁት ይጠፋል። ምንም አይጠቅምም። ከሰራችሁበት ማድረግ እና፣ እሷ ደግሞ ነገ ቤት ልትገዛ ትችላለች። እና አሁን ብሩኬ ለምን ቤት አልገዛም ለእሷን ልትሏት ነው ወይን? ይበላቸዋል። እረ፣ ሴቶች ተው፣ ተረጋጉ።